ባህር አለ ተባለ ለውጭ የልብስ አምራች ድርጅት ፈረም የተባለ የኢትዮጵያ ወንድ ሞዴል ልጠራላችሁ ነው። ኢንተርናሽናል ሞዴል ነው። ዮሐንስን ሞቅ አርጋችሁ ተቀበሉት። እስኪ በአካል ሰላም ነው? እንዴት ነህ? እስኪ ና እስኪ አረፍበል። እያየው ነበር። እስኪ አንዴ ቆም ና። ይገባዋል። እንዴት ነው ያስፈርማል። ሜትር ከስንት ነው? ሜትር ከዘጠና አቤት! ቁመት አይደል ማለት። አሁን ብዙ እኛ ያልተጠቀምንበት፣ በተለይ እኛ ወጣቶች ያልተጠቀሙበት ነገር ይመስለኛል። ብዙ ረጃጅም ልጆች አሉ። ራስን ካለመጠበቅ ሊሆን ይችላል። አይተ እንደሆነ መልካችንም ሰውነታችንም የሰጠ ነው ለሞድሊንጉ ዓለም። ግን ወንድ ሞዴል የመሆን ነገር ለሴት ብቻ የተትሆንም ይመስለኝ አዎ እኛ ሀገር በአብዛኛውን ወንድ ሞዴል የለም። ያው አንዳንድ ነገሮች ናቸው። ያው ህብረተሰቡ አይቀበልም የወንድ ሞዴልን ብዙ ጊዜ አልተለመደም። እኛ ሀገር ምን ይላል ህብረተሰቡ፣ ያው ህብረተሰቡ ያው አልተቀበለውም። ምክንያቱም ያው ሌላ ነገር ነው ይመስላቸው። ግን ፋሽን ማለት ሞዴሊንግ ማለት ሌላ ነገር ነው። ለምሳሌ ሞዴል ማለት አንድ አምባሳደር መሆን ነው። ምክንያቱም ሀገርን ወክለ አንድ ቦታ ስትሄድ የኢትዮጵያን ባህል እሴት፣ ወግ ለዓለም ለማሳወቅ ነው የምትሄደው። እንደዛ ነው። አዎ፣ እንደ ሀሳብ ለምሳሌ ለወንድ የተተው የሚመስሉ ነገሮች አሉ። ማረስ አይደል? ወንድ ሲባል ማለት ነው። ወንድ ከጉልበት ጋር የሚገናኝ ነገር ነው። ይሄ ሞድሊንግ ደግሞ ራስን መጠበቅ፣ ራስን ለራስ እንክብካቤ ማድረግን ይጠይቃል እና ያ ነገር በራሱ እንደ ነገርታውና ይልቅ የወንዶቹን ነገር ያስተብላ አታውቅም ያው መጀመሪያ ስጀምር ብዙ ላይ ተጽዕኖ ሊኖር ይችላል። የወንድ ሞዴል ኢትዮጵያ ውስጥ የለም፣ እንዴት ልጀምር ትችላለህ ብሎኝ ነበር። ያው ግን በስተጓዳኝ ደግሞ ጓደኞቼ ብዙ ነገሮች አድቫይስ ያደርጉኛል። ራሴን ሶሻል ሚዲያ ላይ ብዙ ጊዜ አድቨርት አደርጋለሁ። ከዛ በመቀጠል በዌብሳይት አማካኝነት ከሞዴሊንግ ኤጀንሲዎች ጋር ጻጻፋለሁ። ከዛ በመቀጠል ያው አንዳንድ ስራዎቹ መጡልኝ። ሚስተር ሱፐርናሽናል የሚባለው ኮምፒቲሽን ነበረ፣ ወደ ፖላንድ አካባቢ ኢትዮጵያን ወክሎ ይሄዳል። በነገራችን ላይ የሴት ሞዴሎች ብቻ አይደሉም ወንዶች በአለም አቀፍ ደረጃ እየተወዳደሩ፣ ይሄ የአመቱ ምርጥ የወንድ ሞዴል ነው አንደኛው፣ ሁለተኛ አይነት ነገር ያለው ትልቅ ውድድር አለ። ምናልባት ቪዲዮ ካለ እስኪ ላሳያችሁ። ይሄ ወንድማችን ኢትዮጵያን ወክሎ እዛ ነበረ።

ምንም የለኝም ነው በቃ። ይሄን ከየት ሀገር የተወከለ ነው? መጨረሻ ላይ ሚስተር ቢንን ያየው መሰለኝ ምንድን ነው ፊንላንድ ተወዳዳሪ ነው። ያው ብዙ ጊዜ ሁሉም ሰውነታቸው በጣም አሪፍ ነው፣ ራሳቸውን ይጠብቃሉ። እያንዳንዱ አትሌቲክስ የሆነ ሰውነት ነው ያላቸው። ያው እሱ ብዙ ጊዜ የለውም ከነዛ ትንሽ አነስ ያለ ሰውነት ነው ያለው። ለዛ ነው ብዙ ጊዜ ደስ በቃ ከሌላ ጋር ሲነታታ ይለም ተወካይ ነው ሲል ምን ጊዜ ምን ሰዓት ጂም ላይ ታጠፋለ? ጂም ላይ ብዙ ጊዜ ያጠፋለሁ። ብዙ ጊዜ ራሴን ወደ ጂም ነው ብዙ ጊዜ ማዘውትረው ለ3 ሰዓት ወይ ለሰዓት ብዙ ጂም ሰራለሁ እና ከዛ በመቀጠል ሙቪ በማየት ወጣም ራሴን አዝናናለሁ እና መጽሐፎችን አነባለሁ ብዙ ጊዜ እንደዚህ የፋሽን ላይ አንዳንድ ነገሮች ላይ ያተኩራለሁ። ያው በዛ እንደዛ ነው። ሱስ ምን አለብህ? ምንም ሱስ የለብኝም። ምክንያቱም ሱስ ቢኖርህ ኢንዱስትሪ ራሱ የሚፈልገ አይመስለኝም። ሀይ ኢንዱስትሪ ውስጥ እንኳን ሱስ አይፈልግም፣ አይፈልግም፣ አይፈልግም። ራስህን በቃ ሁልጊዜ መጠበቅ አለብህ። እንደው ብዙዎች ይኖራሉ ወንዳወንድ ሆነው በቃ ራሳቸው ለማስታወቂያ ጥሩ የሚሆኑ ግን ደግሞ ራሳቸውን አቢዩዝ የሚያደርጉ ማለት ያን የመሰለ እግዚአብሔር የሰጣቸውን ውበት በተለያዩ በሰው ራስ ሰራሽ በሆኑ ችግሮች የሚያጠፉ ሰዎች አሉ። በተለይ ወጣቶች ምን ማለት ትፈልጋለህ? አዎ በዚህ አጋጣሚ ኢትዮጵያኖች ሁላችን በጣም ቆንጆ ነን። እኔ ለውበት አለበት ኒውዮርክ በሄድኩበት ሰዓት እንደዚህ ኤጀንሲዎች ከነሱ ጋር ኮንታክት በሚሄድበት ሰዓት መንገድ ላይ ነው እንደዚህ መርጦ የወሰዱኝ ማለት ነው። ድንገት ነው ያዩ ለሌላ ኤጀንሲ ነበር ከሄድኩትና እነሱ እንደ አጋጣሚ መንገድ ላይ ወሰዱ እና ሞዴል ነው ወይ አሉኝ። አዎ አልኳቸው። ከዛ በጣም ወደዱኝ። እንደዚህ ፖርትፎሊዮ የሚባል ነበር እነሱም ሰሩልኝ እና ሳይን አረኩኝ ለሁለት ዓመት። አሁን ጥሩ ገንዘብ እንደምታገኝም ሰምቻለሁ። ምክንያቱም ትልቅ ዛራ የሚባለው ድርጅት ትልቅ ይመስለኛል አይደል? ልብስ አምራች ነው አው ዛራ ትልቅ ብራንድ ነው። ግን ያው አሁን እየሰራ ያለው ጄኔሲስ ሞዴሊንግ ኤጀንሲ ነው። ሴፕቴምበር ላይ ፋሽን ሾው አላቸው። ከዛ በኋላ ይቀጥላል፣ ከነሱ ጋር እሰራለሁ ማለት ነው። ውጭ ሀገር ልብስ ለመግዛት ስቶሮች ስትገቡ ትገቡ የወንድ ልብሶችን የሚያስተዋውቁ ወንዶች አሉ፣ የሴት ልብስን የሚያስተዋውቁ ሴቶች አሉ። አሁን ከኢትዮጵያ አየሁት እኔ ሊያ ከበደ የሜካፕ ነገሮችን ስታስተዋውቅ አይቻለሁ፣ ትልልቅ ቦታዎች ላይ ማለት ነው። አሁንም አንተ በዛ ደረጃ ከፍ ያለ ቦታ ላይ እንጠብቅህ? ተስፋ እስከምን ድረስ ነው? ገና እኔ አልጀመርኩም። ገና ከዚህ የበለጠ መስራት እንዳለብኝ ነው ራሴን ለራሴ የምነግረው። ገና እየጀመርኩን ያለሁት ግን በቅርቡ ትልቅ ደረጃ እንደምደርስ ከእግዚአብሔር ጋር ተስፋ አረጋለሁ። ስለዚህ ወጣቶች ወይ ራሳችሁን ጠብቁ፣ ተክለሰውነታችሁም መልካችሁም ይፈለጋል። ምናልባትም ጥሩ ገንዘብ የምታገኙበት እድል ሊመቻች ይችላል። የሚል መልእክት አለ ማለት ነው። አመስግናችሁ ሸኙቴ እና አንበሳው።